እናመሰግናለን አንዴ ደግሞ ለኮከብ ባንድ እናጨብጭባለን። ፋና ላምሮት እውነትም የባለተሰጦ ድምፃውያን መፍለቂያ ነው የሚያስብለን፣ ደግሞ በጣም እንደዚህ በቀጥታ ስርጭት ይህን የመሰለ ሙዚቃ መጫወት በጣም ከባድ ነው፣ ግን ተወዳዳሪዎቻችን ደግሞ እያሳዩን እያስመሰከሩ ይገኛሉ። እናመሰግናለን ተወዳዳሪዎቻችን። ለዚህ ቀደም ሲል ስራውን ያቀረበልን ዮሴፍ ጉልላት በኤሌም አራት ተወክለው የጋሽ ጥላሁን ገሰሰን ብቻየን ነኝ እኔ የተሰኘውን ድንቅ ሙዚቃ ነበር። እናመሰግናለን ዮሴፍ። ጋሽ ጥላሁን ሙዚቃዎች ብዙ ጊዜ ይመጣሉ ወደዚህ፣ ይሄኛውን ግን ብዙም ሰምቼውም አላቅም ና ዳኞች እናንተ ሰምታችሁ ስታውቁ ይሆን ከዚህ በፊት እዚህ መድረክ ላይ? እሺ ዮሴፍ ጉልላት የጋሽ ጥላሁንን ብቻየን ነኝ እኔ የሚለውን ምርጫ፣ ዘፈኑ በጣም ጥሩ ዘፈን ነው። ጥሩ ምርጫ ነው የመረጥከው። ያንተ ራሱ የድምጽህ ስትራክቸር ከዚህ ዜማ ጋር በደንብ መሄድ የሚችል ዜማ ነው። በደንብም መፈተን ይችላል። ዛሬ በጣም የማደንቅል ጉልበት ጥሩ ነበረ። ፍሬዚንጎችን የምጠብቅበት ነገር በጣም ጥሩ ነበር። የዜማ አረዳድና ዛሬ ሪትም ሪትም አልለውም ብቻ አውርደ ስትመለስ የተወሰኑ ቦታዎች ላይ ልክክ ያላሉ ቦታዎች ነበሩ አገባብ ላይ መጀመሪያ ላይ ገና ትዝትለኛለች የሚለው ምን እንዳልክ፣ የመጀመሪያው ትዝትለኛለች ቃሉ አይሰማም፣ ሁለተኛው ትዝትለኛለች በደንብ ይሰማ። የመጀመሪያውን ግን ምን እንዳልክ ሳንሰማው ወደ ዜማው አለፈና ለቃላት በደንብ ተጠንቀቅ። ሚገርም ቆንጅዬ ድምጽ አለ። ያንን ድምጽ አጠቃቀምህን አንዴ ቆንጆ፣ አንዴ እየወረደ እንዳይሄድ ራስህን ሁልቀን በትክክለኛው መስመር ላይ መሆንህን ማረጋገጥ አለብ። እዚህ የሚሰጠን አስተያየት በሙሉ ተግባር ላይ መዋል አለብ። ባለፈው በጣም ተደንቀን በጣም ነገሮችን ሁሉ የተሰጡህን አስተያየቶች ተግባር ላይ ያውለሃል ብለን አመስግነን ይሄደናል። ወደ ታች መውረድ ደግሞ ትክክል አይደለም። ስለዚህ ሁል ቀን ራስህ በትክክለኛው መንገድ ላይ መሆንንና እየጨመር ከመሄድህን ራስህን መፈተሽ አለብ። ራስን ከራስ ጋር ማወዳደር አለብን ማለት ነው። የመጀመሪያውን ጉርጉሮ ፓርቲውን ስ አንዴ ይበልል መግቢያው ላይ ያለውን ከዛ ጋር ያለውን በደንብ አዳምጡ። መግቢያው ላይ ያለው ነገር ትንሽ የሆነ የሱዳን አይነት የዜማ ቅርጽ ያለው ነገር ነው እና በደንብ እየነካኸው አይደለም፣ እርክርኩን እየሄደ ያለው ና እሱ ነገር በደንብ ለማዳመጥ ሞክር። ብዙ ጊዜ ጥሩ ነበር የማዳመጥ ሁኔታ። ዛሬ ከዚህ ከጥፋቶች ጋር በተያያዘ በደንብ ያዳመጥ ከዋል መሰለኝም። ይሄ ዘፈን በጣም በብዙ ሰዎች ልብ ውስጥ ያለ ዘፈን ነው። ስለዚህ እንዲህ አይነት ዘፈን ስትመርጥ በጣም ዲቴል የሆኑ ነገሮችን ለማዳመጥ ሞክር። ይሄ ዘፈን ምን ይፈልጋል ብለን ስንል ምንድን ነው የሚፈልገው? አንደኛ የዘፈኑ ንጥፋቶች በደንብ አድርጎ ማለት፣ ቀጥሎ ደግሞ ስሜቱን ማጋባት። ስሜቱን ለማጋባት ሞክረሃል፣ ግን በሚፈልገው ልክ እኔን እንደዚህ ቁጭ ብድግ አላረገኝ። ስለዚህ ይሄ ዜማ የሚፈልገውን ነገር ወደ ህዝቡ ለማስተላለፍ አልቻልክም ማለት ነው። ዛሬ እየተወክ የመጣኸውን ነገር መልሰ ገብተበታል። ቫይብሬሽን ቫይብሬሽን በጣም ነበረው ድምጽ። ይህን ነገር ማስተካከል አለብን። ቫይብሬሽን ቅላፄ አይደለም ወይም ማሳመር አይደለም። አለ ቦታው ሲሆን የዘፈኑን ቅርጽ በሙሉ ይቀይራልና ይህን ነገር በጣም ተጠንቀቅ። ዮሴፍ አንተ በጣም ብዙ መሄድ የምትችል ጥሩ ድምጽ ያለ ጥሩ መረዳት ያለ ልጅ ነህና ይህንን ነገሮች ካላስተካከልክ ብዙ ላትጓዝ ትችላለን። መግቢያና መውጫውን ደግሞ የዘፈኑ ከኢንትሮዳክሽን በኋላ ይሆን ከዘፈኖች እንዴት ነው ከአዝማቾች በኋላ የምገባበትን በእርግጠኝነት ለማለት ሞክር። ሁለት ሶስት ቦታ አዳምጫለሁ። ዳጥ ብሎ ነገር ነው እየገባ የነበረው። እና እንደዚህ አይነት እንቅፋቶች ሊኖሩ አይገባም። ምክንያቱም አንተ በደንብ የመረዳት አቅም አለ፣ ቆንጆ ድምጽ አለ፣ የምታዳምጥበት ነገር በጣም ጥሩ ነበረ። ዛሬ ግን እነዚህን ሁሉ ነገሮች ሙሉ ሆነው አላገኘዋቸውም አለ። መሀል ላይ ሲሞቅ በጣም ጥሩ ሆኖ ሰማለው፣ መልሶ ደግሞ የሆነ የመዳጥ ነገሮች አሉና በአጠቃላዩም ጥሩ ሆኖ እስኪመጣ ድረስ ራስን አዘጋጅተህ ነው መምጣት ያለብህ። እሺ፣ እኔ ጋር ያለህ ውጤት 9850 ነው። ዮሴፍ እንዴት ነው? በጣም አሪፍ ምርጫ ነው። በእውነቱ በጣም ቆንጆ ምርጫ ነው ያመጣው። በጣም የሚገርሙ የተለወጥክባቸው ነገሮች አሉ። ለምሳሌ ይሄ አፈን ግጥም አድርገህ ትል የነበረው ነገር በቃ አሁን አይ ቲንክ ሙሉ ለሙሉ ለቆ የሄደ ይመስላል። አሁን እዚህኛው ፐርፎርማንስ ላይም እሱን ነው ሳይ የነበረው ና እሱ በጣም መቀጠል አለበት። በቃ አፍ ክፍት ስታደርግ ሙሉ ለሙሉ ድምጽህ በደንብ ይወጣል፣ ጉልበትህ በደንብ ይገለጣል፣ የድምጡህ በደንብ ይገለጣል። እና ዝም ብሎ አደለም አፍግጥም አድጋቸው አትዘፍኖ ማ የሚባለው ማለት ነው፣ በቃ ውጤት ስላለው ነው እንደዛ ሲሆን። እና እሱ በጣም በጣም ቆንጆ ነበረ፣ መተውህ ራሱ በጣም የሚገርም ነው። ከዛ ዳይናሚክስ ለማድረግ ስትጥር የነበረው ነገር ክሊር የሚሰማው በደንብ ነው የሚሰማው። ግን ለአንተ መምነግር ምንድን ነው ዳይናሚክስ ስትሰሩ ብቻችሁን ከሆናችሁ ዋጋ ቢስ ነው የሚሆነው። ማለት ከባንዱ ጋር መሆን አለበት አይደል? ሪሀርስ ታደርጋላችሁ፣ ጥናቶች አሉ ከውድድሩ በፊት። ሰው እዛ ላይ አንተ ነህ፣ አንተ ነህ ኮከቡ አንተ ነህ። እዚህ መድረክ ላይ ገብተዋል አይደል? ሶ አንተን ከፍ የሚያደርግ አንተን የሚደግፍ ነገር ነው ከጀርባ ሁሉ ያለው ነገር መሆን ያለበት ሶ እዚህ ጋር እንዲህ ማድረግ ስለምፈልግ እዚህ ጋር ሶፍት እናርገው፣ ወደዚህ ሰውጣ ደግሞ እንደዚህ ላውድ እናርገው ምናምን ብሎ ማለት ያስፈልጋል። አንተ በጣም በጥሩ ሁኔታ ነው የሰራህ የነበረው ዳይናሚክሱን በደንብ ነው የሚሰማው፣ በቃ ከምነግር በላይ ግን፣ ተለያያችሁ ከባንዶቹ ጋር እነሱ ሌላ ዓለም ውስጥ አንተ ሌላ ዓለም ውስጥ እሱ ልክ አይደለም። ውበቱን ያጠፋብሃል። ግን ጥረትህን በጣም ማድነቅ ፈልጋለሁኝ። የመረጥከው ኪ በጣም ቆንጆ ነው። በቃ ለሬንጅ ከታች እስከ ላይ ድረስ ምናምን በደንብ የሚመች ነው። እሱም ጥሩ ነገር ነው። ተመስጦህ በጣም ጥሩ ነበር። በቃ በደንብ ያስታውቃል። ሙዚቃውን በደንብ በቆንጆ ሁኔታ ፊል እያረከው የዘፈን ክንድ ነበር ጉልበትህ። በጣም በጣም ቆንጆ ነበረ ዮሴፍ። ትንሽ ባይሆኑ ብዬ ያሰብኳቸው ነገሮች አንደኛ፣ አሁን ዛሬ ካለንበት ወቅት አንጻር መሰረታዊ ነገሮች ላይ አሁን ከሪትም ጋር የሆነ ኢንትሮ ተብሎ ወይ ብሪጅ ተብሎ ሲመለስ ከመግቢያ ከመውጫዎች ጋር እንደሱ አይነት ነገር ማንሳት የለብንም። ቢሆንልን በጣም ከዚህ በላይ አድቫንስ የሆነውን ሀሳብ ነው አደለም ማምጣት ያለብን። ስለዚህ አሁን ሰከንድ ራውንድ ኢንትሮ ብሎ ስትገባ በጣም እርግጠኛ አልነበርክም። የሆኑ ቦታዎችም እንደዚህ እንደዚህ ደንቀፍቀፍ የምትላቸው ነገሮች አሉ። ሪትሚካሊ ደግሞ አንዳንድ ቦታ ኳንታይዜሽን በቃ እንደዚህ ልክክ ብሎ የማለት ነገር ስትንገጫገጭ ይሰማል። ና አሁን ይሄ ከአንተ በፍጹም የሚጠበቅ ነገር አይደለም፣ ምክንያቱም ከዚህ በላይ ነህ አንተ ያሳለፍነው ጊዜ እሱን ስለሆነ የሚነግረን ማለት ነው። ምንድን የተሰማኝ ምናልባት አዲስ ጥናት ይሆን ወይ ከእሱ ጋር ብዙ ያልቆየ ሙዚቃ ይሆን ወይ ምናምን እያልኩኝ ነገር አለ። ለምን አንዳንድ ዲቴይሎቹ ትንሽ ያልበሰሉ አይነት የቅላጼ እና የዜማ ጥፋቶች፣ ከርቦቹ ምናምን እንደዛ ነገር ይመስላሉ እና ጎሮሮ ላይ በደንብ የቆየ ሙዚቃ ሲሆን የሚሰማ ነገር አለ። ያልቆየ ነገር ሲሆን ደግሞ እንደዚሁ የሚያስታውቅ ነገር አለውና ምናልባት እንደዛ ይሆን ይሆን እያልኩኝ ነበር። ከዛ ደግሞ ወደ ላይ ያሉ የዜማ ክፍሎች ላይ ሀይፒች ጋር የተሰሩት በጣም ውበት የሚገለጥባቸው ናቸው። በጣም በቃ የዚህ ዜማ ውበቱ እሱ አካባቢ ነው ያለው እና ትልትልና ትተዋለህ ነገር በቃ ሙሉ ይሄ የልብ ሙልት ማያደርግ ነገር የለም። በቃ አለው ስል ደግሞ ስብር የሚል ነገር እና በደንብ አልተገለጠም። እዛ ላይኛው አካባቢ ያለው የውበት አይነት ነገር ማለት ነው። ሶ እነዚህ እነዚህ ነገሮች እንትን ጥንቃቄ አርግ ስታጠና። ከዛ በጣም ወጥነት ያለው የፐርፎርማንስ መንገድ ቢኖርህ ጥሩ ነው። አንዴ ዝቅ አንዴ ከፍ፣ አንዴ ዝቅ አንዴ ከፍ፣ አንዴ ማስገረም፣ አንዴ ማናደጅ እንዳይሆን ሁሌ ከፍታ ላይ ለመቆየት ብትሞክር ጥሩ ነው። እዚህ ዜማ ላይ አጠቃላይ ስነግርህ የሆኑ ፓርቶች ተመችተዋል፣ የሆኑ የዜማ ክፍሎች ያልተመቹ ዜማዎች የዜማ ክፍሎች አሉ። ከቅኝት ጋር በተያያዘ በጣም ብዙ ቦታው ጥሩ ነው እውነቱን ለመናገር፣ ግን በደንብ ደግሞ የሚሰሙ ከቅኝት የወጣህባቸው ቦታዎች አሉ። እሱ እሱ ይስተካከል። አቅምህን በጣም መጠቀም ነው ያለብህ። በቃ ገና ነው ያንተ የዮሴፍ አቅም ይሄ ብቻ አይደለም፣ ይህን እነግርሃለሁ ምክንያቱም ይታያል አቅምህ፣ ፖቴንሻል በጣም ይታያል። ለሙዚቃ ለፋሽን በጣም ይታያል እና ሰው ማረግ ነው ከአንተ የሚጠበቀው ከዚህ በኋላ ማለት ነው። 9860 እሺ ዮሴፍ። ዮሴፍ መቼም በጣም የሚገርም ድምጽ ነው ያለ። ከዚህ በፊትም በተደጋጋሚ ነገር ያለው የሚወርድ የሚወጣ የሚቀልጽ፣ ዛሬ ደግሞ የሰማሁት ነገር ና እንደፈለክ የምታደርገው ድምጽ ነው ያለ በጣም ነው የገረመኝ ከአንተ ፊዚካል የሚወጣ እስከማይመስል ድረስ። እና በጣም ብሩኬ ያነሳው ሀሳብ እኔ የምስማማበት አቅምን ተጠቀምበት፣ ጥናት ለምሳሌ ሙዚቃ አንተ ጋር እኔም አልቆየብኝ ብዬ የማስበው ምንድን ነው፣ መግቢያዎቹ ላይ እርግጠኛ ለመሆን ገባ፣ ስሜቱን አጋብተህብን፣ በቃ ትንሽ ነገር ይበቃል። ለምሳሌ የአንድ ሰው አቅም የምታውቀው ለምሳሌ ፊልም ላይ ሙሉ ተዋናይ ሙሉን ስለሰራው አይደለም። የትኛውም ቦታን ትንሽ ቦታ ላይ ገብቶ ግን አቅሙን ታየዋል። አንተ የሆነች ስንኝ ነገር ስትል ያስደነግጣል። ይህን አቅምህን ግን ሙሉ ለሙሉ እርግጠኛ ዳኞችን ማሰብ አለብህ። በተለይ ሁለተኛው ዙር ላይም ስትገባ ገባ እርግጠኛ አንዴ ብቻ አይደለም። ጸጥ ብለን ማለት ነው ያለብህ። አንዳንዴ እርግጠኛ ለመሆን ምንድን ነው ሙሉ የሰራውን ነገር እንዲያፈርስብህ ሀሳቡን ያደርጋል ማለት ነው። ሌላው ዛሬ ደግሞ እንደ ስህተት ያየሁት ለምሳሌ ትዝ ትለኛለች የሚለው ላይ ከዛ ታዲያ እሷ የታለች አይደለ? ትዝ ትለኛለች ስለሚረዝም ሜሎዲ፣ ታዲያ እሷ የታለ ምናምን ነው ች፣ ምናምን አይሰማም። አስታወስካቸው አይደለ? አጨረሳለች። በነገራችን ላይ ብዙ ታዋቂም ድምፃውያኖች ስቱዲዮ ሲቀርጹ በተለይ ነው ማለት እሱን አይሉትም። በጣም ወሳኝነት አለው፣ ቃላቶቹን መዝጋት አለበት ከዛ ወዲያው ስለሚቀጥል። ሌላው ሳላደንቅል ማላልፈው በራስ ድምጽ ብትጫወተው በተለይ ጋሽ ጥላሁን ምንም አይነት ተጽዕኖ ብዙ ድምጽ አይተጽዕኖ ጋሽ ጥላሁን ዘፈን ሲጫወቱ ከእናንተ ነው የሚወስዱትና፣ ፍሌቨሩ ሁሉ በቃ ይሄ ድምጹን ምናምን ነው ነው የሚወስዱት እሱ ሙሉ ለሙሉ በራስ የምትጫወተው ነገር። በደንብ በርታ። እኔ ጋ 9880 ነው ያለ። በርታ፣ እናመሰግናለን። መልካም እድል ይሁንልህ ዮሴፍ። እንግዲህ በሁለተኛው ዙር ስናገኘው በዳኞች ምርጫ አሻሽሎ ይመጣ ይሆን የሚለው ነገር በጉጉስ እንጠብቃለን፣ አይደል እንዴ? ዳኞች ብዙም ደስተኛ አይመስሉኝም በአሁኑ። ስለዚህ ደህና ነው መሀል ላይ ነው። እሺ፣ እንቀጥላለን። ተመልካቾቻችን፣ አፍሪ ኸርባል ኮስሞቲክስ፣ መልካም ሞሪንጋ፣ ኦቪድ ሪል ስቴት ሰዓት የዚህ አጋሮቻችን ናቸው። አጋሮቻችን እናመሰግናለን። በሁለቱም የቴሌቪዥን ቻናሎቻችን ላይ በቀጥታ ስርጭት ስለምትመለከቱን እናመሰግናለን። በምትንቀሳቀሱበት ቦታ ሁሉ በዩቲዩብ በፌስቡክ እና በቴሌግራም ገጾቻችን ላይ ደግሞ በቀጥታ ፋና ላምሮትን መከታተል በ8222 መደገፍ ትችላላችሁ። ከመልእክቶች በኋላ ተመልሰን እንገናኛለን።